ዛሬ እንግዲህ ሄርሜላ ከመጀመሪያ ጀምሮ የደከመችበትን ሀሳቧን፣ እቅዷን ለማሳካት ሻንጣዋንና ልብሶቿን ይዛ ወደ አብርሽ ቤት መታለች። እንግዲህ ብዙ ሂደቶችን፣ ብዙ ጉዞዎችን ተጉዛለች። ለአብርሽ እንደሚያስብ ለአብርሽ እንደሚቆረቆር አይነት ሰው ሆና ብዙ ነገሮችን አድርጋ በስተመጨረሻም እንግዲህ ሩታ ወደ ቡታጅራ ገና እግሯ ውጥት ብሎ ከአዲስ አበባ ቡታጅራ ከመግባቷ፣ ሄርሚዬ ደግሞ ሻንጣና ልብሶቿን ስብስብስብ አድርጋ ከዚህ በኋላ እኔና አብርሽ ለየብቻ መኖራችን መብቃት አለበት፣ እኔም ከአብርሽ መኖር አለብኝ። ሀሳቤ፣ እቅዴ መሳካት እውን መሆን አለበት በማለት ልብሶቿና ሻንጣዎቿን ይዛ ወደ ጉዞ ወደ አብርሽ ቤት አድርጋ መታለች። ዛሬ ማለት ነው። በእርግጥ ያደረገቻቸው እያንዳንዱ ነገር አብርሽና ሄርሜላ ያሳለፈቻቸው አንጻር ይሄን ብታረግ እኔ የሚደንቅ ነገር ነው ብያ ላስብ። ነገር ግን እኔ ብዙ ጊዜ ማለት መናገር ምፈልገው እኔ የሄርሜላን ያህል ድፍረት ቢኖረኝ እኔ ገና ድሮ የኢትዮጵያን ጠቅላይ ሚኒስተር ሆኜ እንደምሾም እርግጠኛ ሆኜ ነው የምነግራችሁኝ። ና ቤት ውስጥ እንግዲህ ስትመጣ እዩና ፈረንጁ አብርሽን ያገኘችው የመጣችሁ አብርሽን ብቻ ብላ ስላልነበረ በእርግጥ ሀሳቤ፣ ምኞቴ፣ እቅዴ ካልተሳካ ድንገት አብርሻው ጸባው ይቀያየራል፣ እንደምታውቁት በአንድ ቦታ አታገኙትም እና ድንገት ከተቀያየረብኝ ፕራንክ ነው ለዋለሁ በሚል ግን ውስጡ ያሰበችውን አገራችን ላይ ምን የሚባል ነገር አለመሰላችሁ? ቤተሰቦቼ ሆዲያ ፖን ብቅ ሊያወጣዋል ይባላል። ውስጣችሁ ያለውን ፍላጎታችሁን አሚሯችሁ ላይ የምታመላልሱትን ነገር ምን ታደርጋላችሁ? በምክንያት አርጋችሁ ከውስጣችሁ ታውጥታላችሁ። እንደዛ ለማለት ፈልጌ ነው። እና ድንገት በአብርሽ ተቀባይነት ካላገኘሁኝ ሆኝ ፕራንክ ለዋለሁ ፕራንክ ነው እለዋለሁ በሚል ሀሳቧን አስተካክላ ወደ ቤት ስመጣ መጀመሪያ ፊት ለፊቷ ያገኘችው እዩና ፈረንጁ። እውነት ለመናገር ፈረንጁና እዩ ባይኖሩ አብርሽ እንደሚቀበላት እርግጠኛ ሆኜ ነው የምነግራችሁ እነሱ ስላሉ እና ስላሉ ብቻ ነው። መጀመሪያም ሄርሚ ተናግራለች። እዩና ፈረንጁ ባይኖሩ ኖሮ ብላለች፣ አብርሽ ትቀበለኝ ነበረ አለች። ቤተሰቦች እንግዲህ እዩ ሲያይ ሻንጣዋን በጣም ጠንግጦ ይሄ ሻንጣ ለአብርሽ እቃ የመጣ ወይንስ ምንድን ነው ሲላት፣ ኧረ ዞር በል ከመንገድ፣ የበሩን ግፈትልኝ፣ ቁም ሳጥንን አሳየኝ፣ በቃ ከዚህ በኋላ ከአብርሽ ጋር አብሬ ነው የምኖረው። የድፍረቷ ድፍረት። ቤተሰብ በነገራችን ላይ መጨረሻዊን አሳምርል የምትለዋ ጸሎት እንደምጠቅም ራሱን ዛሬ ነው የተረዳሁትኝ እና የዩን የዩንና የፈረንጁን ለምን አሰበቻቸው መሰላችሁ? የእናንተ መጨረሻ ይሄ መሆኑ ራሱ በጣም ነው ያስደነገጠኝና ሄርሜላን የና አብርሽ እንደ ንጉስ ና እንደ ንግስት እንኖራለን። ፈረንቱ ቡና ያፈላል። ጉዝጓዝ ሳር አጭዶ ቤት ውስጥ ይጎዘጉዛል። ቤት ያጸዳል። ከዛ ቡና ያፈላል። እዩ ደግሞ የሄርሜላና የአብርሽ ምግብ አብሳይ፣ እንጀራ አጋጋሪ፣ ወጥሰሪ ከዛ ሲቀጥል ምግብ አቀራራቢ እውነቴን ነው። እንደዛ ብላቸው ርፍ እኔ እኮ መጀመሪያም እናንተ እንደ ወንድ ኮስተር በሉ ቆራጥ ሆኑ ብዬ ነበረ። ወንድነታችሁን የዚህን ያህል የገመተቻችሁ ሄርሜላ ማለት ነው። የምሬን ነው። እና የእሷ ድፍረት ግን ሳላደንቀው እኔ አላልፍም፣ በጭራሽ ማለት ነው። ዛሬ ደግሞ ያው ፈረንጁና እዩ ትንሽ ኮስተር ስላሉ ነገሩ እዩ አልተቀበለውም። ተቀባይነት አላገኘውም በእዩ ማለት ነው። ፕራንክ ነው መጨረሻ ላይ ስትላቸው አልተቀበለም። ያልተቀበለበት ምክንያት እያንዳንዱ የምታደርጋቸው ነገሮች ሄርሜ ላይ የፍቅረኛ ነው በቃ። ሲቀጥል ደግሞ የሆነ ሳን ላይ ከሶስት ቀን ምናምን በፊት ፖስት ያደረጉት ነበረ፣ ፊቱን እያጠበችው ምናምን አብርሽ። ከዛ ሪፖስቱ ላይ ቀለበት አድርጎ ነው ሪፖስት ያደረግላት እና ታዲያ እነዚህ መጋበታቸው እኮ ለተወሰነ ጊዜ ነው የቀራቸው። ማለት ማለት ሊጋቡ ያሰቡ ፍቅረኛሞች ናቸው የሚመስሏችሁና ሻንጧን ይዛ አብርሽ ቤት ብትመጣ የሚገርም ነገር አደለም። የሚያናድደው ግን የሩታ እና የአብርሽ ሰማንያ ገና አልተቀደደ የተጀመሩት ታብከሳችሁ ሁለታችሁንም ፍርድ ቤት ነው የምታቆማችሁ። ገባችኋለ? ሲቀጥል ደግሞ እቃዋን ራሱ ኮሩት አላወጣች፣ ፎቶቸው ራሱ ግድግዳ ላይ ተሰክሯል። እንደ ሞራልሽ ራሱ ሄርሚ፣ ይህን ሞራል ከየት ነው ያመጣሹ? ይህን ድፍረት ከየት ነው ያመጣሹ? ለምንድን ነው ለክብርሽ የማትጨነቂው? ሴት እኮንሽ እንዴ! ሴትነት እኮ ማለት ውድ ነው ክብር ነው አይደል እንቁ ነው። ላከበረውና ለወደደው ክብርነትን ለገባው ሰው ብቻና ብቻ ማለት ነው። እንግዲህ ዛሬ ያው ሻንጣ በነገራችን ላይ ባዶ ሻንጣ አይደለም ይዛ የመጣችሁ፣ ልብሷን እጅግ ቃርጋን ይዛ የመጣችሁ። ምክንያቱም አብርሽ ብቻውን ከሆነ እንደሚቀበላት እኔ እርግጠኛ ነበርኩ። ከሚያደርጉት አንጻር ድብስብስ ስታደረገው ራሱ ቤቱ ገብታ ምናም ሶፋ ላይ ቁጭ ብላ እዩ ደንግጦ ካጠገባቸው ልፍ አለ ማለት ነው። እኛና ለዛም ነው አሳማኝ አይደለም ፕራንክ ነው አለች እንጂ ሄርሜላ ብራንክ ሳይሆን በውስጡ ያሰበችው ነው። ሲጀመር መጀመሪያም ይህን ነገር እንዲፈጠር ነበር አይደል። ነገሮችን ስታመቻቸ ነበረው ከመጀመሪያ ጀምሮ ስደባብሰው። ፍቅረኛሞች ራሱ በግልጽ የማያረጉትን ነገር እኮ ነው አብርሽና ሄርሜላ የሚያረጉት፣ አይደል እንዴ? አብርሽም ደግሞ በቃ ተመችተዋለች። የምሬ ነው የምላችሁ ይህንን ያልኩበት ምክንያት ስደባብሰው፣ እንደ ህፃን እንደ እንዴት ነው የሆነ ገራም ከብት ይሏችኋል ገጠር ላይ ብትሄዱ የገጠር ልጅ ታውቃላችሁ ይሄማ ገራም ከብት ነው እውነት የምላችሁ ና ከብቶች ስደባብሷቸው ማያውቋችሁ ምናምን ከሆነ አያስነኳችሁም ከሰው ታሽለው ማለት ነው አብርሽ ግን አንዴ ፊቱን አንዴ ፂሙን አንዴ ራሱን አንዴ አንገቱ ስር አንዴ ምን ስትል ማለት ነው ጸጥ ነው የሚላትኝ እና ስለሚፈልግ አደል እንዴ ስለሚወዳት አደል እንዴ ታዲያ እና ይሄን ሁሉ ስታደረግ ዝም የሚላት ለምንድን ነው እና አብርሽም ዛሬ ጓግም ሲል ነበረ ሄርሜላ ምን አስበሽ ነው ምናምን ሲላት ነበር። ይሄን ያላት ደግሞ እነ እዩ ምናምን አንደኛ ጠገቡ ስላሉ፣ ሁለተኛ እዩ በጣም ተበሳይቷል። የምሬን ነምራሹ በጣም ተናዶ ኩስትር ትር ብሎ ነበር። እኔ አሳዘንከኝ እዩ። አንደኔ መሰለ ቆንጆ እንደው አንደኔ መሰለ ወንዳ ወንድ ለወጥ ሰሪነት ሄርሜላ ትመኝ ወጥ ስራ ትበል። ዊ ከዚህ ስውርደት ፈጣሪ ያውጣኝ ነው። ፈረንጁ ደግሞ ቡና ቀራራቢ፣ ቡና ቀራራቢ፣ ቡና ፊ ሄርሚ ደግሞ ሶፋ ላይ ቁጭ ብላ ቲቪዋን ልትመለከት ቤተሰብ እንግዲህ በስተመጨረሻም እዩ ስለተናደደ ደረቅ ዳቦና ቢላ ነው ያቀረበላት ምን ቆርጣ ምን እንደምታስገባበት አይታወቅም እና በነገራችን ላይ ዳቦ ያቀረባችሁላት ምክንያት ምንድን ነው ምንድን ነው አልገባኝም ዳቦች እንደዚህ ደርቋል ነው ምን ለማለት ፈልገህ ነው እዩ የሶስት ቀን ዳቦ ሄደህ የምታመጣላት እንዴ አብርሽ እኮ ቢሆን አለች፣ ሄርሚ ማለት ነው። አብርሽ እኮ ብቻውን ቢሆን ይቀበለኝ ነበር፣ ይንከባከበኝ ነበር። እናንተ እንደዚህ ነው የምትንከባከቡኝ፣ አለች። የምሬን ነው የምላችሁኝና፣ እዩማ ተንኮል አስቧል። የምር ተናዷል። ሲጀመር ምግብ ስራ፣ ምግብ አቅርብ ስትለው ስለተበሳጨ ደረቅ ዳቧ መጣላት። አረ እሷ ሳ አባት የደረቅ ዳቧን ነበረ ሚያላትኝ እንዲ አብርሽ የምትጠይቀው ይነግር ነበር እኮ እና እንግዲህ ፈረንዱና እዩ ሻንጣሽን ይዘሽ ተመለሽ በቃ ማለት አፋጠዋታል። የምሬን ነው የምላችሁኝ ና ሴት ያለበት ቤት ነው ስለዚህ ሻንጣሽን ይዘሽ ተመለሽ እያሉ ሲያፋጥጧት የነበሩትኝ ወደ መጣችበት እንድትመለስ፣ ወደ ቤቷ እንድትመለስ ካልሆነ ግን እነሱ እንደሚወጡ ከቤት ሲነግሯት የነበሩትኝ እዩና ፈረንዱ ናቸው። በነገራችን ላይ ጌታን ካልናቁ አጥር አይነቀንቁ ወይንም ደግሞ የቤቱን ባለቤት ካልናቁ አጥር አይነቀንቁ የሚባል ነገር አለ። አብርሽ ፊት ስለሰጣን ነው ሄርሜላ ሄን ሁሉ ስታረግ እያደረገች ያለችው ስታረግም የነበረው ዛሬም ቻንጧን ይዛ የመጣችው በ አብርሽ ፊት ስለሰጣት እንደገና ደግሞ እሷ የምትሰጠውን እንክብካቤ ላብርሽ እሱም መልሶ ስለሚሰጣት ስለሚያረግላት ይደረደራል ሁለት አይነት ስሜት ነው የሩታ ልጁን ስትወልድ ምናልባት ወደ ሩታ መለስ ሲሆን ወይንስ ደግሞ ከሄርሚ ጋር ልቀጥል በቃ ድብልቅልቅ ያለ ስሜት ውስጥ ነው አብርሽ ለዛም ነው እንግዲህ ኮስተር ያሉ መልሶችን ኮስተር ያሉ ቃላቶች ቃላቶችን ለሄርሜላ የማይናገረው ኤኒዌይስ እንግዲህ ያው ሄርሜላ ሀሳቧ ዛሬ ለዛሬ አል አልተሳካላትም ምክንያቱም እዩና ፈረንጁን ጥሎባታል። አብርሽማ ቢሆን እጁን ዘርግቶ ይቀበላት ነበር። እውነት ይህን የምላችሁኝ ምክንያቱም ከሚያረጋቸውና ካሳልፋቸው ከሷ ጋር ካሳልፋቸው አንጻር ዛሬም ራሱ ስደባብሰው ነበር አይደል። እዩ ደንግጦ ኧረ ተይ ሄርሚ ተይ፣ ፍቅረኛሞች እንኳን ሰው ፊት አይደባበሱም እንደዚህ። እኔ እውነቱን ልንገርሽ፣ ለነገሩ አንቺ አላማሽን ለማሳካት ነው ቀርበሻል። የተወሰነ ነው የሚቀርሽ ከአብርሽና ከአብርሽ እና አብርሽ ቤት ከአብርሽ ውጭ ሌላ ሰው ከሌላ አላማሽን ማሳካት ትችያለሽ። ይሄን ደግሞ እርግጠኛ ሁኜ ነው የምነግርሽ። እና አብርሽ እባክህ ሚስትን የምር ሩታ እንድትመለስ ትፈልጋለህ አይደል? ምትመል እንድትመለስ ፍላጎት ከሆነ እነዚህ ነገሮች ይደብራሉ። ሰው ለይታ ይታራሱ ደስ አይሉ የምር። እና ምላችሁ እኔ በኔ ይታ ደስ አይላለኝ። በቃ የተደረጉት የተደረጉ ያሉ ነገሮች ጥሩ አይደሉም። ሲቀጥል ርትዬ እንግዲህ ከቤተሰቦቿ ጋር አሪፍ ጊዜ እያሳለፈችው ያ ነገር ደግሞ ኔ ደስ ብሎኛል። እናትና አባት ሺ ዓመት ይኖር። የምሬን ነው የምላችሁ። ምንም ቢከፋችሁ ምንም ብትደሰቱ እናትና አባት ሲኖር ነው የበለጠ